ሪ ነበር በቃ በሱ አልደራ አንዳንዴ በችኮላ የምገቡበት ነገር ማለት ዋጋ ያስከፍላቸዋል። በቃ ከዚህ በኋላ በናቲ ተስፋ አታድርጊ፣ የራስሽን ህይወት ኖሪ ነው ያለ። አልቻልኩም፣ አልጨክልም። በጣም እድለኛ ናት የእውነት። እኔ አንድ ነገር ማለት የምፈልገው ነገር አለ። እሱም ምንድን ነው? ውሳኔ ለመወሰን አትቸኩሩ። ነገ ነው የሚቆጫችሁ፣ እያደር ነው የሚቆጫችሁ። አንዱንም ሆኖ አጥቻለሁ እንዳላየሁ፣ እኛ ታርቀናል፣ ነገሮች ፈተናል፣ በሰላም ነን ያለ ነው።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 ዛሬም ከች ብሏል ማለት ነው። በነሱ ቤተሰብ በዳኒ ቤትና በናሄ ቤት ነው ከች ያሉት። የናይ ትላንትና ነው፣ ዳኒ ግን ዛሬ ነው የተቀረሰ ቪዲዮ ማለት ነው። በጣም ነው ደስ የምለው የምሬ ነው ምላችሁ። ይሄ ልጅ በጣም ነው የሚያሳዝነ ነት ነገራችሁ ማለት ነው ማርያምን። ምክንያቱም ባላቅም ይሄ ዳኒ ማለት ነው። በጣም ነው ውስጥ ስስት የምለው ሶሳይ ማለት ነው ማለት በጣም ነው የሚያዛዝነኝ ከሚነግራችሁ በላይ የምር ለምን እንደሆነ ባላቅም። እና ኒንጃ ብሩኬ እና ሀይሜ እግዚአብሔር እስጣችሁ መድሀነ ለምጠነ ደስታን ያብዛላችሁ ነው ምላችሁ። ማርያምን ወደ ስምንት ሺ ገብተዋል። አምስት ሺ ነበር። እርግጠኛ ነኝ ከአስር ሺ በላይ እንደሚገቡ ማለት ነው። እንደምገባ እርግጠኛ ነኝ ዳኒ ምስኪን ልጅ ነው። ታውቃላችሁ እንጃ ቃል የለኝ። ማርያም ይህም ብዬ ማውራት አልችልም። በጣም ነው የሚያዛዝነኝ። በአይኔ ማለት ለምሳሌ አለው እና በጣም ነው የሚያዛዝነኝ። በተለይ ልጅ ተወፍቃ ነው እሱ የቆየ ይመስለኛል እና ምርጥ ልጅ ነው። ለስራ ያለው ጉጉት በጣም ጎበስ ልጅ ነው እሱ ስለ ማን ነው ሃይሚና ብሩኬ፣ በጣም ነው የምናመሰግናቸው ስለ ዳኒ ጨርሻ አለሁ። እንግዲህ ትላንትና ከትላንትና ወዳ እንደዛ አለድለን ተዘብዝፎ ተዘብዝፎ ተዘብዝፎ መጥቶ አንድ ቪዲዮ እንደምል በላቸው እንደዛ ዝርጭት አድርጎ ሄደው፣ እነሱ እንግዲህ ወዳው ጨርሷል። ከካሜራ ጀርባ ለእኛ ነው እንጂ ችግር ሆኔ ግን አንዳንድ ጊዜ ማለት ነው የምሬን ነው የምላችሁ፣ ሴቶች የምንባል ሰዎች በጣም ብላተኛ ነን የሚባለው እውነት ነው። እና ግን እውነት አይሚላ ያለው ይህን ቃል ማለት ነው በጣም ነው የገረመችኝ ከምነግራችሁ በላይ ሊሄድ አልነበረም ከአንቴ ጋር የምታረቅበት መላ ፈጥሬ ነው አለች የኔናት አያችሁ አደለ? ፍቅር እኮ በቃ አለ አደለ? ድንጋይ ራሱ ውሃ ያደርጋል ፍቅር ማርያም እንደምላችሁ ለ በቃ ሃይ አያችሁ አደለ? ቤት መንገድ እንደሄደችው በጣም ነው ገረምኝ፣ ስነግራችሁ እግዚአብሔርን ማለት ሊሄድ አልነበረም ከአንተ ጋር የምታረቅበት ማላ ፈጥሬ ነው ያ ነገር ያደረግኩ እንጂ መሄድ ፈልጌ አይደለም ውሸቴን ነው ስትል አንጀቴን ነው የበላችው። መቤቴ እና ሴቶች ግን መላጠጡም ነገራችሁ ብዙ ነው ስለው ነበረ ብሩክ መለስላት ግን ይሄ ነገር ቆም ብሎ ካሰብበት ማርያምን ማለት ለሰአቱ ግን እሱ ቀለል ላርጎ በያይም ግን ማለት አንድ ቀን አድራ ሀያ አራት ሰዓት ጨንቋት እኮ ነው ገብርኤልንም በጣም ነው ገረመችን። ሀያ አራት ሰዓት እሱ ሳያውራ ዝምስላት ጨንቋት የት ልግባ ልውጣ ብላ ይሄን መላፈጥራ ይሄን ነገር ማረጋ በጣም ነው ገረመኝ። እና የኔ እናት በጣም ነው የምትወደው ብሮኬን አላንቴ ዮቴ ባዶ ነው ማለታ ውሸት መስሎኝ ነበር። ማርያምን እና ግን እውነት ነው ማለቴ ውሸት መስሎኝ ነበረ። ስላችሁ ወደ ሌላ አትሰዱብኝ። እንዴት መሰላችሁ ለምሳሌ አላንቴ ዮቴባዴ ነው እያለች እንዴት ቡታጅራ ሄዳለሁ ሀአራት ሰዓት ውስጥ ዝም ስለ ተባባሉ፣ እንዴት ይሄን ታስባለች? አይሚ ሙድ የያዘች ነው እንዴ? ማለት እያስመሰልን መኖር አለብን እያለች ምናምን ትክስት ንትን ስጽፎ ጥቅስ ስጽፎ፣ በቃ ሀይሚ ውሸታን ነው እንዲ እንደዛ ያለችው ምናምን ስኬል ነው ያደረገኝና ግን ውሸታ አይደለም እውነቷ። አላንቴ ዮቴ ባዶ ነው አለችው ቃል የምር እውነት መሆኑን አውቄባታለው፣ አይቼበታሉ ሀይሚ ላይ እግዚአብሔር ነው ምላቸው። እና ዞሮ ዞሮ ማለት ነው ይጣላሉ እንጂ መቼም የማይለያዩ ሰዎች ናቸው፣ ሀይሚና ብሮኬ ማለት ነው መቼም ገና አራቱ ልጆች ቁጭ አድርጎ ከነሱ ጋር ደፋ ቀና የምሎ ቀን ይመጣል ብዬ ብዬ አስባለሁ። ነው ነውላቸው እና አራት ልጆቹን ዱብ ዱብ ዱብ አድርጎ ማለት ነው አላድለ ከልጆች ጋር ደፋ ቀና የምሎ ቀን ይመጣል ብዬ አስባለሁ። ጌታን እና እንደዛ ነው እላችኋለሁ። ቤተሰቦቼ በጣም ነው ደስ ያለኝ። እነሱ በዚህ መልኩ ማምጣታችሁ በጣም ነው ደስ ያለኝ። አንዷ ምናለች መሰላችሁ፣ ኧረ ሀይሜ እኔ እንቅልፍ አጥቻለሁ የረመዳን ሰዓት እኮ ነው አሁን ምነካሹ። ያለች የሆነች ልጅ ከሆንት ላይ ማርያም ይመጣሉ አንጀትን የበላችኝ ና ኧረ ሀይሜ የተኛው አይደለም እኮ አሁን ደግሞ ረመዳን ላይነን ነን ያለ ነው ናለች። ና እውነት ነው እግዚአብሔርን እውነት ነው እናንተ እኔ ራሴ ማለት ነው ማለት የዱጁት ኮመንቶ ሲያስበው ራሴ ላይ የደረሰ ነገር እውነት መሆኑን አውቃለ። የልጅት ኮመንት ማለት ማለት ሀይሜ የጨፈረ ያ ዘፈን ቶክቶክ ላይ የለቀቀችው ዘፈን እኔም ቪዲዮ ሰርችበታሉ እና እሱ ስር ገብታ ነው እንዲ ያለች ና ለካ ሰው ልጅ ለካ እስከ ጥግ ድረስ ሰውን ይወዳል ማለት የሰው ነገር በተለየ ደግሞ እኛ አረብ ሀገር ያለነው ልጆች የሰው ነገር እንደ ራሳችን አድርገን ነው የምንጨነቀው። ማርያምን ከራሳችን በላይ ነው የሚያስጨንቅ። ለምሳሌ እኛ ማለት ነው ፈጣሪን እየለመርን የመዳያም ማሳቸውን ከዘጋችብን ስራችን ነው። ከስራችን ስናርፉ ደግሞ እንደዚህ የሚያስደስተን የምንወዳቸው ሰዎች የሆነ ነገር ሲሆኑ፣ በቃ አእምሯችን፣ ሁሉ ነገራችን እነሱ ላይ ነው የምናደርገው እና በጣም ነው አንጀቴን የበላችኝ ብቻ እግዚአብሔር ይመስገን። ሁለት ቀን ነው አንድ ሶስት ቀን ነው የሚሆነው እንደዛ ነው ነገሩ ግን በዚህ በጭር ቀን ውስጥ ፈቶ ነገሩን አረጋግተው ማምጣታችሁ በጣም ነው ደስ ያለኝ በዚሁ ቀጥሉ እላችሁ አለው እግዚአብሔር አምላክ ከእናንተ ጋ ይሁን ፈጣሪ ጠላታችሁን ከመካከላችሁ አርቅላችሁ እነሱን ያጣል ያለው እግዚአብሔር ምስክሬ ነው ሰው ነው ሰው ስላችሁ ብሩክን የሚያፈቅሩ ሰዎች እኔን ይሰድቡኛል ለምን ብላ ለብሩኬ ስትናገረው ለምን ትሰማለሽ? ነው አንቺ፣ ለምን የነሱን ስድብ ለምን ትቀበያለሽ? ስልኩን ለምንድነው እንትን ብሎክ ማታደርጌ? አንዴ ተነጋግረን የለምንዲ? ለምንድነው ድጋሜ ስለዚህ ነገር ምታውሪኝ? በዚህ ምክንያት ነው ብሩኬና ሀይኒ የተጣሉትም። ወደፊትም እንደዚህ ከቀጠለ በጣም ከባድ ነው። ማርያም ማለት ለምሳሌ ኢንስታግራም አለ ቶክቶክ አለ ብዙ መንገድ አለ፣ ሀይሚ የምትጠቀሙና እዛ ላይ ገብቶ ስሳደቡ እንግዲህ ምን ታድርጎ ልጁታም ታም ይከብዳታልና፣ እኔም ለሀይሚ ሳይሆን ለምሳደቡ ሰዎች እግዚአብሔር የሰራችሁን ስጣችሁ፣ ሌላምንም ምንም አላለም። እና እንደዛ ነው ልላችኋለሁ። ቤተሰቦች ሰብስክራይብ ላይክ ማድረግ እንዳትረሱ ወዳችኋለሁ። ሃይሚዬና ብሩኬ በዚህ መልኩ ስለመጡልኝ በጣም ደስ ብሎኛል። ዳኒ ደግሞ እየገባችሁ ሰብስክራይብ አድርጉ፣ በእናታችሁ የሱፍ ቪዲዮ የምታው ማለት ነው። ወዳችኋለሁ።